ለምን እንዴት አልጠረጠርሽም ምክንያቱም ልጆች በጣም ከበፊት የበለጠ እንደሚፈልጉሽ ይታወቃል ያለው ነገር ትንሽ ከበድ ያለ ነገር ነው በጣም ታማ ያው ሆስፒታል የነበረው ነገር በጣም ከባድ ነበር እና ዛሬ ያው ቤታቸው ይጃለው ማለት ነው ያለው ነገር በጣም ከባድ ነው ያው የእናትሽን ማረፍ ገና በደንብ ሳትበረቺ በዛ ላይ ደግሞ ድጋሚ ደግሞ ቤትሽም ደግሞ ብዙ ነገር ተደረገባት ብዙ ነገር ሆነና ይህ በጣም ከባድ እና አስቸጋሪ ነገር ነው። እኔ እንግዲህ በጣም ነገር ያታለሁ። ከእነዚህ ሰዎች እንድትጠነቀቅ በየቀኑ ላይ እየደወልኩ ነበረ፣ እየነገርኳት ነበረ። በጣም በብዙ አይነት መንገድ ነው የሚመጡት እነዚህ ሰዎች በጣም መጥፎ፣ እንዳው ከሴጣን የባሱ በጣም ተንኮለኛ ውሾች። እንግዲህ ቤተሰቦች ያው የጠቋሚያችን ወይም ደግሞ ይህነ ሂሮቴ ቤት ደርሻለሁ ማለት ነው እና ቤተሰቦች ያው ካኪም ቤት ዛሬ ገና ነው የተመለሰችው ወደ ቤት እና አስቲኝ ያለውን ነገር እስቲ በጣም እንደተጎዳች ብዙ ነገር ያው ሐኪም ቤት ላይ በጣም ብዙ ነገር እንደደረሰባት ነግረውናል። የመደፈርም እንደገና ብዙ አይነት ነገር አድርሰውባታልና ያው እኛ በአንደር ስዳት ኦልሞስት ቢያንስ የተወሰነ ደቂቃ ብንዘገይ ልትሞት እንደምችል ነግረውናል። እስቲ ዛሬ እሷ ደግሞ ያለችበትን ሁኔታ እዛው ቤቷ ድረስ ሄጄ አሳያቸዋለሁ። ማነው ቤተሰቦች ተከታተሉ። እንግዲህ ቤተሰቦች ያው እንግዲህ በጠቋሚያችን ቤት ወይም ደግሞ እነ ሂሩቴ ቤት መጥቻለሁ ማለት ነው። ዛሬ ቤተሰቦች እና ያለው ነገር ትንሽ ከበድ ያለ ነገር ነው። ሂሩቴ በጣም ታማ ያው ሆስፒታል የነበረው ነገር በጣም ከባድ ነበር፣ እና ዛሬ ያው ቤታቸው ይዣለሁ ማለት ነው ያለው ነገር እስቲ አይዞሽ። እንዴት እንዴት ነሽ? ሰላም ነው አይደል? እንዴት ነው? እየበረታችሁ ነው? እግዚአብሔር ይመስገን እየበረታችሁ ነው። በጣም ከባድ ነው ያው የእናትሽን ማረፍ ገና በደንብ ሳትበረቺ በዛ ላይ ደግሞ ድጋሚ ደግሞ እህትሽም ደግሞ ብዙ ነገር ተደረገባት ብዙ ነገር ሆነና ይሄ በጣም ከባድና አስቸጋሪ ነገር ነው። እኔ እንግዲህ በጣም ነግሬያታለሁ ከነዚህ ሰዎች እንድትጠነቀቅ በየቀኑ ላ እየደወልኩኝ ነበር የነገርኩት ነበር። በጣም በብዙ አይነት መንገድ ነው የመጡት እነዚህ ሰዎች በጣም መጥፎ እንደው ከሴጣን የባሱ በጣም ተንኮለኛ ውሾች ናቸው። እና ነገር ያታለኛው በጣም በተደጋጋሚ ምንም እንግዲህ የለም በምን አንጻር እንደውት እንዴት እንደወጣች እንዴት እንዳገኘኋት ነገር አይገባኝ። ከቤትም አልወጣም ብላ ነግራኝ ነበር። እና ተግባር ነው። እናንቺስ እንዴት ነው አሁን እየበረታች ነው? ያለሽበት ሁኔታ እንዴት ነው? እንግመበታ ን ሌላ ም ለእግ ያለውን ነገር መቀበል ነው እና እስኪ እሷስ እንዴት ነው ያለችበት ሁኔታ ነው? ያው ምን ይባላል እንግዲህ ከመበርታት ውጭ ምን አማራጭ አለን? አይዞሽ። እንግዲህ ያጋጥማል እንደዚህ ነገር፣ ምንም ማድረግ አይቻልም። ማለት በቃ መጀመሪያ ነው መጠንቀቅ፣ እነዚ ውሾች ከነሱ በምንም አይነት መንገድ በቃ። እኔ እንዴት እንደተሰራጩ እራሱ ነው ግራ የሚገባኝ። ይገባኛል። ይሄ ነገር በጣም እንድትጠነቀቅ ደግሞ ያው በተደጋጋሚ ነገር ነግሬያታለሁ። ግን በምን አይነት መንገድ እንትን እንዳለች። አሁን እንዴት ነው እሷ መጥታ ማናገር ትችላለች? እኛ ትችላለች። አሁን ደህና ናት። ምንም አትልም። በርትታለች፣ በርተታለች። እግዚአብሔር ይመስገን። በህይወት መኖር አለን፣ ትልቅ ነገር ነው። በህይወት መኖር ቻለን፣ በጣም ትልቅ ነገር ነው ተግባር ነው እስቲ እንግዲህ ያለውን ነገር ዘናት ምንጣና እስቲ ቤተሰቦች ጠብቁን አንዴ ያው ብቻዋን እራሷ አንቺ ለመንቀሳቀስ ትችላለች አይ ትንሽ ይከብዳታል እና እደግፍልኝ አይ እኔ እደግፋታለሁ አንቺ ጠብቂ እሺ እሺ

እንዴት ነሽ ያው በጣም መቆም አልሽኝ እያየው ነበር ነው አሁን ትንሽ ይሻላል ማውራት ይቻላል አይዞሽ እንግዲህ ብዙ ነገር ያው ደርሶብሻል፣ ብዙ ነገር ሆኗል። እንግዲህ ያው እኔ በጣም በተደጋጋሚ እነግርሻለሁ። እንዴት ነው አሁን ያለሽበት ሁኔታ? በጣም አደገኞች ናቸው እኮ፣ በጣም በጣም ታውቂያቸዋለሽ መቼም። አንቺም እነሱ ጋር ነበር፣ ስልታቸውን ታውቂያለሽ። እኔ እንደዚህ ትሸወጃለሽ ብዬ በፍጹም አላስብም። ምን አድርገው እንዴት አድርገው ነው ያገኙሽ? ተጠንቀቂያቸው። በጣም በብዙ አይነት መንገድ ነው እነዚህ ሰይጣኖች ናቸው። ብዙ አይነት መንገድ ነው የሚመድብሽ። ይህ እኮ ነግሬያቸው ነበር። እንዴት ነው ያገኘሁት? ስራ ምን ስራ ብሎች ነበር ቤት ነው መጀመሪያ ያገኙሽ። ስልክ ሲደወልልሽም አታንሽም። እየሻል ነበር ስለ ቤት ውስጥ መቀመጥ ደበረኝና። ምን አይነት ስራ አላሉሽ? ምን አይነት ስራ አላሉሽ? አንዴ ሌላ ስራ አለ ብለው ነበር። ስለ ስራው ነበር አልነገሩኝም ነበር። ምንድን ነው ያሉሽ መጀመሪያ እንደደወሉ? አልጠረጠርሽም? ምንም አንቺ ምንም አልጠረጠርኩም። ለምን አልጠረ ለምን እንዴት አልጠረጠሽም ምክንያቱም ንጆች በጣም ከበፊት የበለጠ እንደሚፈልጉሽ ይታወቃል ስለዚህ ከዛ ነገር መጠንቀቅ እና ከነሱ እኛ ስንት ነገር ደርሶብን ያው ወደ ሚዲያ ያላደረስነው ስንት ነገር አለ ስንት ቀን ማለት ነው ስንት ነገር እኛ ላይ ሞክረው ስለዚህ ያንን ነገር እኔ በጣም እንድትጠነቀቂ እነግርሽ ነበር እንዴት ሊያገኙሽ ነው ግራ የገባኝ። በቃ ደንግጫለሁ እ ስት ነገረኝ እንደዚህ እንዴት ማለት እኔ እንዴት እጠረጥሪያቸው እንዳልቻልሽ እንዴት እንትን እንዳላለ ነው ግራ የገባኝ ዝነች ምክንያቱም ላስልታቸውን ታውቂያለሽ፣ ለ ምን ያህል ከባድ እንደሆነ ምን ያህል ሰይጣን እንደሆነም ታውቂያለሽ። እኛንም ለመግደል የሚሉ አንቺ ባትመጪ ኖሮ እኛም ይህኔ ላልነው ኖሩ ይችል ነበር። ስንት ቦታ ያው ስንት ሰው የሚያስሩበት ስንት ቦታ ስንት ነገር የሚያደርጉበት ቸዋለሁ ምንድን ነው መጀመሪያ ምን አይነት ሰው እንደሆነ ወደ ውጭ እድልም አለው ትንሽ እዚህ ሰርተሽ ወደ እዛ ትሄጃለሽ ምናምን ሲሉኝ ሄድ ስላለብኝ ብቻ እንደዚያ የእነሱ ስልክ ስላልሆነ ብዬ እንትናል። ታዲያ ይህንን ነገር ለእሷ ቢያንስ ተጠራጥረች ለምን አልነገርሻት? ከእሷ ጋር ማውራ አታወራኝም፣ ከሆነ ጊዜ በኋላ ድብቅ ሆናለች እያለች ነበር፣ ና ትነግረኛለች። በቃ እናታችን ከታማመሽ በኋላ ድብቅ ሆናለች፣ በፊት ሁሉ ነው የምትነግረኝ። ልጅ ለምን አልነገርማስጨነቅ ስላልፈለግ። አይ ይህ እኮ መጨነቅ ሳይሆን ለራስሽ ደህንነት ነው፣ ገባሽ? እኛ የአንቺ ደህንነት ያሳስበናል፣ ገባሽ? አንቺ ለእኛ ህይወት መትረፍ ትልቅ ተጽዕኖ ያደረግሽ ሰው ገልባሽ። ስለዚህ አንቺ ህይወት እኛ የመጠበቅ ግዴታ አለብን። ስለዚህ ያ ነገር ያውሽ፣ አንቺ ለደህንነትሽ መጨነቅ አለብሽ። እኔ ራሴን ካልጠበቅኩ ራሴ ላይ የሚመጣውን ጉዳት እንዴት ነው ለሌላ ሰው ደርስ የሚችለው? አንቺም ለእኛ ያንን ነገር ስላደረግሽ እንደዛ መጠንቀቅ ነበረብሽ። ያለውን ነገር ለሷ መንገድ ነበረብሽ። እሺ፣ ከዛስ በኋላ ሰዎቹ የምታስታውሻቸው ከሆነ አንዳንድ ፎቶዎችን ማሳይሻለኝ፣ እነሱ ናቸው ተብለው የሚጠረጠሩ ሰዎች አሉና እስከ አሸናፊም ድረስ የእሱ ፎቶ ነው ተብሎ የተላከልኝም አለ እና አሸናፊ አይተሽዋል? አሸናፊ የሚባለውን አውሬ። አሸናፊ የሚባለውን ብዙም አላውቀውም። በፊትም ነገር ያለ ነው በጓደኛዬ ነበር የማውቀው ነው ብዙም አላስታውስም። ምንድን ነው ከዚህ የገጠመሽ? እነሱ ጋር እንዲሄድሽ፣ እነሱ ጋር እንዲሄድኩኝ አላስታውስም። የሆነ አላስታውስም ማለት መጀመሪያ እነሱ ጋር እንዲሄድሽ፣ ኖርማል ነሽ አይደለም ስራ ቦታው ጋር ስራ ቦታው ጋር ምንም ነገር የለም። በቃ ስራውን ትጀምራለሽ ምንም ብለው አውሩ። እሺ በቃ በዛ ብቻ ነው። ከዛ በሶስተኛው ቀን ሄድኩ። በሶስተኛው ቀን ስቲጂ፣ ያው ሰፈር ድረስ መጥተው ነው ያናገሩሽ ወይስ እነሱ ጋር ጠርተው ነው ያናገሩሽ? አይ በሶስተኛው ቀን እነሱ ጋር ነው የሄድኩት። የት ነው ቢሮአቸውን ታውቂያለሽ? እንደዛ ከሆነ መልካም ቢሮአቸውንም ምናምን አሁን ይሻለሽና ያው በአቅጣጫ ትነግሪናለሽ። ካሁን በኋላ አንቺ መንቀሳቀስም አይኖርብሽም። ከዛ ስታዲያ እንዴት ነው? የት ነው የወሰዱሽ? ምንድን ነው ያደረጉሽ? ምንድን ነው የተፈጠረው? እዛ ጫካ ውስጥ ሰው የሚያርዱበት ቦታ፣ ሰው የሚገልዱበት ቦታ ነው ተብለን ሄድ ነው ከአንቺ ጋር የሚሰራውን ያንን እንደምንም ብለን የህግ አካላትን አስፈቅደን በስንት መከራ፣ የማይቻል ነገር በስንት መከራ ላንቺ ተብሎ እዛ ጋር የመጨረሻ ላይ የተገኘው መጋዘን ስንት ነገር ተፈትሾ መጨረሻ ላይ ተገኘ። ስለዚህ እስቲ ምንድን ነው ንገሪኝ። ከዛስ በኋላ እንዴት ነው ወደዛ ጫካ ሊወስድ ይችላል? የምታስታውሱት ምንድን ነው? ከዛ በኋላ ነው ከዛ በኋላ ምን እንደተፈጠረ ማለት ነው? ጫካ ውስጥ ስንገባ የት እንደወሰዱኝ ማለት ነው፣ እዛ ለምን እንደተገኘው አላስታውስም። ምንም የምታስታውሽው ነገር የለም? እንጃ። ነው ምንድነው፣ አደንዝዞች ነበረ ወይስ ምንድነው? ብዙ ምን ያናል የለኝም አይደለም ማለት እሺ። ሁሉ ነገር አንቺ ላይ ሰውነትሽ ላይ ሁሉ ነገር ሲያደርጉ ያ ሁሉ ነገር ሲያደርጉ ምንም እንደምትዩ ነገር የለም የምታስታውሹ ትንሽ ብዥታ ነው እንጂ ያን ያህል ሙሉ ለሙሉ ሰዎቹ አላስታውሳቸውም። ምን አይነት ብዥታ ለምሳሌ? ስለዚህ ሲደበድቡ ምናምን ትንሽ ትንሽ አስታውሳለን። ምን እያሉ ነው የሚደበድቡሽ ነበር? እያስፈራሩሽ ነበር? አስፈራርተው ነበር እንጂ እንዴት አወቅሽ? በምናብሽ ነበር ነበር ነው የምታስታውሹ? ትንሽ ትንሽ ነገር ነበር እንጃ፣ ይመስለኛል ብቻ አላቅም። እንደምንሽ ሆና ለማውራትም ትንሽ ከብዶሻል። ረፍት አድርጊ። ከሆነ እንግዲህ ቤተሰቦች ያው እንግዲህ በጣም ብዙ ነገር መረጃም ማገኛለሁ ብዬ አስቤ ነበር። ትንሽ ለማውራት እሷን በጣም ከባድ ነው። እንደምታዩት በጣም በአስገዳጅ ሁኔታ ነው እንግዲህ እዚህም ጋር አምጥቼ እያወራት ያለሁት። የተወሰነ ነገር ብናገኝ መረጃም ብናገኝ፣ ያሉበት አካባቢ ነው እና ቤተሰቦች እስቲ በቃ ያለው ነገር ከባድ ነው። አሁን ማውራት አትችልም። እስቲ ሌላም ጊዜ በደንብ ይሻልሽ እና ያለውን ነገር በደንብ ማስታወስ ችሎታም ትንሽ ቀንሷል። አሁን በደንብ ማውራት እየሰረች አይደለም፣ እያስታወሰችም ስላልሆነ እስቲ ወይ ሌላ ቀን ከሳምንት በኋላ መጥቼ በደንብ ሲሻላት የበለጠ ጠይቃት አሉኝ። እንግዲህ ቤተሰቦች እናንተም በጣም በጣም እንግዲህ የናንተ ብርታት የናንተ ድጋፍ ነው እና እኛንም የሚያበረታልና እንደዚህ ከባድ ነገሮች ውስጥ እየገባን ብዙ ነገሮች መስዋዕት እየከፈልን ወደ እናንተ የምናደርሳቸው ቪዲዮዎች በደንብ እንዲታዩ ቤተሰቦች እናንተም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰቦች በጣም ከባድ ሪስክ ውስጥ ነው ያለ ነው። እንግዲህ ያው እኔም የሚያስፈልገውን ነገር በህግ በኩል ማንኛውም ነገር ለማስደረግ ዝግጁ ነኝ። ማንኛውም ጥበቃም የሚያስፈልጋት ከሆነ ከአሁን በኋላ እንደዛ እንዲደረግላት የሚጠበቅብኝን አደርጋለሁ ማለት ነው ቤተሰቦች። ያው ለዛሬ ያለን የነበረን ጊዜ የሚመስላል ቤተሰቦች። በቀጣይነትም ያለውን ነገር ተከታትዬ ወደ እናንተ ማሳውቃችሁ ይሆናል። እናንተም ለቤትም ደግሞ አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። አመሰግናለኝ።